እማማ ዝናሽ በጎ አድራጎት ድርጅት እንግዲህ ሶስት ስራዎችን ነው የሚሰራው ነዲያን ይመግባል የነዲያን ገላ ጥቦ ልብስ ያለብሳል እንደዚሁም ደግሞ የአቅመ ደካሞችን ቤት ያድሳል ለእነዚህ ለሶስቱ የሚሆኑ ነገሮችን ታግዙ ዘንድ በእግዚአብሔር ስም አደራ አደራ እንላለን በ0961555557 በ0961555556 በ0949465946 ላይ የደወላችሁ ማዘዝ ትችላላችሁ ሰላማችሁ ይብዛልን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 ሰላም ዋላችሁ አሜን እግዚአብሔር ስም የተመሰገነ ይሁን የዛሬ ምገባችን ማለትም ህዳር 13 በቲክቶክ ጌም ጨዋታ ላይ በተደረገ የጨዋታ ግዴታ የተደረገ ምገባ ነው ምን ማለት መሰላችሁ ብዙዎቻችሁ ቲክቶክ ላታውቁት ይችላላችሁ ያው ከእድሜም ከምንም አንጻር ማህበራዊ ሚዲያ ላይ ቲክቶክ የሚባል ሰዎች ሀሳባቸውን የሚሰነዝሩበት መንደር አለ። እየሰማችሁ ነው። እዛ መንደር ላይ አንዳንድ ወጣቶች ይወጡና ጨዋታ ይጫወታሉ። ውድድር ማለት ነው። ያሸነፈ ሰው የሆነ ቅጣት ይቀጣል። ቀጪው ያኛው ሰው ነው፣ ተቃራኒ ያለው ነው። የፈለገው መቅጣት ይችላል። እና እዚህ ፎቶ ላይ የምትመለከቷት እህታችን ጨዋታ ተጫውታ ተሸነፈችና በእሷ በተቃራኒው ያለ ሰው ምን ብሎ ቢቀጣጥሩ ነው የኔ ቢጤዎችን ነዳያንን ምግብ መግቢ ብሎ ቀጣት። አገር ደስ አይልም? ይሄ ደስ የሚል ቅጣት ነው። ጭብጨባ ያስፈልገዋል። ይሄ በደንብ በእውነት በጣም ጥሩ የሆነ ቅጣት ነው። ይሄ ወንጌል ነው የሚባለው፣ ስሟ እህታችን ወንጌል። ከሌላ ሰው ጋር ቲክቶክ ላይ ጨዋታ ተጫወተች፣ ተሸነፈች። ስትሸነፍ ያ የሚቀጣው ሰው የተቸገሩ ሰዎችን ምግባዊ ብሎ ቆንጆ ቅጣት ቀጣት። ይሄ በእውነቱ ሊበረታታ የሚገባው ጥሩ ቅጣት ነው። ግልጽ ነው አደለ? ጭብጨባ ያስፈልጋል፣ በእውነት እህታችን፣ እንኳን ጌሙን ተጫወትሽ፣ እንኳን ተቀጣሽ፣ እንኳን የተቸገሩ ሰዎች ደግሞ የዕለት ጉርሳቸውን አገኙ። እግዚአብሔር ባለሽበት አንቺንም የአንቺን ተቃራኒ ተጫዋቹንም እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ማህበራዊ ሚዲያውን እንደዚህ ሰውን እያዝናና በጎ አድራጎት ደሞ ስራ በእንደዚህ መልኩ ሲሰራ በጣም በጣም ደስ የሚል ነው። የሚገርማችሁ ነገር እዚህ ቲክቶክ ላይ ሰዎች እንደጨዋታ ጨዋታ ይጫወቱና አጓጉል ቅጣት ይቀጣጣሉ። ዘይት ላይ ሽላፍስሸሽ ዱቄት እንደዚህ ስንትኛ ልንበላ ስንት የተሸገሩ ሰዎች ሊያጠገብ የሚችል ዱቄት ላይሽ ላይ ተቀቢ እንደዚህ ተአክሮባስትሪ እንደዚህን ትንበይ ሌላም ሌላም ሌላም መጥፎ መጥፎ ከባህላችንም ከሞራላችንም ተቃራኒ የሆኑ ቅጣቶች ይቀጣል እችታችን ማለትም ወንጌል ግን የተቀጣችው ቅጣት ምን አይነት ቅጣት ነው? የተሸገሩ ሰዎችን መግቢ ተብላ ነው። እሷም ቃሏን አክብራ ሁለት መቶ ሰዎችን ነዳያንን አብልታልናለች። እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥል። በጣም ነው የምናመሰግነው። አሁንም በደንብ ጨዋታ እየተጫወተሽ አንቺም ስታሸነፊ እንደዚህ አይነት ቅጣት እንድትቀጪልን አደራ። አንቺም ደግሞ እንደዚህ አይነት ቅጣትን የመቀጣት ልምድሽ ይዳብር። እናመሰግናለን። ወደ ምገባው ነው የምንሄደው፣ ወደ ምገባው እንሄዳለን። በጣም እናመሰግናለን ወንጌል